ሽን በመላቅ እችላለሁ። አንቺ መተሽ ካልነገርሽኝ ሀቡ ላኩልሽ። አንደኛ ግን አሁን እውነት ስላለኝ ነው። አንደኛ ነገር ሪኮርዱ ስለመጣ ላኩልሽ፣ ኢትዮጵያ ላኩልሽ በዚህ በዚህኛው ገና ምን አልሽ አንቺ የሚዲያ ላይ ገና በእውነታው ነው የምናወራው። ሰኞ ወይ ማክሰኞ ሰኞ ወይ እሑድ ብሏል ስትይኝ ሀቦ አልኩሽ። ሰኞ ማታ ምን አረግሽ ስልሽ ቻፒ ማክሰኞ ወይ እሮብ ብሏል ስትይኝ ምንም አላልኩሽም። እሺ ሀቦ አልኩሽ። እሮብ ቀን ትኬቴን ቆርጬ እሮብ ሌሊት ገባሁ። ትኬቴን ሁሉ ልኬልሻለሁ። እሮብ ሌሊት ገባሁ። ትኬቴን ቆርጬ ሐሙስ እኔ ዘብር ገብ በምንድን ነው ትኬትሽን የላክሽልኝ? እኔ ስለማላውቀው እኮ ተውኩት አሁኑ

አንቺ ማጥፋት ላይ ላይ መጥፋት፣ ይሄ ችግር እንዳይመጣ በሀያ ሰባት ደወልኩ። የእኔ እንኳን ባይኖር ሻቡ ሳይድ አይደለም በእውነት ልጆች አሉሽ። እኔም የምጠይቀው ያ ልጅ ያቴን ያ ልጅ ልጆች እናት ነው ስለዚህ ሪያሊቲ ነው ማወራሻው። እንዴ ምንም አሁን እዚህ ጋር ፈርጥታ ምናምን፣ እኔ ደላላ አይደለሁም ሌባ አይደለሁም። ምጠፋው እውነት እስኪ ያስኩ ድረስ እስከ መጨረሻው ነው የሚሄደው። ኢቨን ልንገር ሻቡ፣ እንዳላስቸግርሽ ብዬ የራሴ ጉዳይ ስለሆነ ብዬ ማለት ነው። ሮብ ለሊስ ገብቼ ልኬልሽ። እኔ ሐሙስ ዘብር ነኝ። አምስት ቀን ሙሉ ተቀምጬ በአምስተኛው ቀን ወደ አዲስ አበባ ስመለስ ነው የመጣው። ይሄንን ብዬ ተናግሬሻለሁ አልተናገርኩሽም? ለምን ቢዚ ነኝ ስለምት ቢዚ ነኝ ስለምት የኛ ነገር ብቻ ላይ አታተኩሪም ብዬ አንደኛ፣ ሁለተኛ ስልኬን ይዤ አልሄድም። ጸበል የሄድኩት ጸበል ነው ትንሽ ሰዋን ስልክችን ስልክ ንዣት የሄድኩትኝ። ሶ ግን ገና ኢትዮጵያ እንደገባው ኤርፖርት ፕሌን ውስጥ ሆኜ ነው እዛ ኤርፖርት ላይ ሆኜ ነው የላኩልሽ በሀያ ሰባት በትዌንቲ ለምን ማክሰኞ ወይ እሮብ ስቲ የምትይኝን ሰምቼሽ ነው ቀጥ ብዬ ትኬቴን ቆርጬ እሮብ ሌሊት ገባው። አንድ ቀን አላደርኩም ቤቴ ሐሙስ ዕለት ዘብር ገብርኤል ነኝ። ከዛስ ሐሙስ አርብ ቅዳሜ አምስት ቀን ተቀምጬ ኤደን እህቴ እኮ አለች፣ ለምን አልጠየቀችም ጉዳይ ይኖርብሻል በማለት እንጂ ሲጀመር እኔ የሄድኩትም እግዚአብሔር ቤት ነው እቀመጣለሁ ብዬ አምስት ቀን ሙሉ ስቀመጥ፣ ጠይቄሻለሁ፣ ጌታ ልብዬሻለሁ አላልኩሽም? ለምን ችግር የለብኝ ብዬ ልክ እኔ አምስት ቀን ጠብቄው በቃ አይመጣም ብዬ ስመለስ የደብረ ብርሃን እ አዲስ አበባ ስገባ ነው የመጣው እሱ መጣው ሲለኝ፣ ምን አልኩት? አስገቢው ይገባል። ምን አልኩት? በቃ በቃ በቃ እዛው ጠብቀኝ

ልጠብቅኝ ይገባል። ለምን ሁለት ቀን እሱ መቶ እሱ ሄደ መጣ ጨረሰ። ከዛ ከመጣ በኋላ እንደዚህ ብሎ ለምን እላለሁ? ይቅርታ እጠይቃለሁ ያለው እንኳን በህዝብ ፊት እዛም እኮ በቃ ኦልሬዲ ምሏል። ይቅር በይ ሲባል በአባቶች ፊት ይቅርታ ብያለሁ። አንደኛ፣ ሁለተኛ እኔ ሆስፒታል አደለ መሄድ ነው። አሁን እዚህ መጥቼ ይቅርታ እጠይቃለሁ። ለምን ህዝቡን ይቅርታ እላለሁ? አዎ ይቅርታ እላለሁ። የምጠብቀው ከገብርኤል ነው። የምጠይቀው የእህቴን ነብስ ነው አደለ ስለዚህ መጥቼ ይጠይቃሉ ለምንድን ነው የምፈረጥጠው? እኔ ሌባ ነኝ አደለውም? ደላለኝ አደለውም? እውነት ነው ያዝኩት። ግን አንድ ሚሴጅ እንኳን ይሆን መለሽ። አሁን ይዘጋብኛል ስራሽኝ ነው በሀያ ሰባት፣ እን ልክ ይልሻል። ተጨርሻለች ስጨርሽ መጥሰጥሻል ጨረሻውን። አንደኛ ነገር ሴቭ ያልተደረገ ቁጥር እንደማልመልስ ዓለም ያቀኛል። እኔ ሴቭ ያልተደረገ ቁጥር አልከፍትም። አርቺቭ የሚባል ታውቂያለሽ? አውቶማቲካሊ አርካይቭ ነው የማደርገው። ሴቭ ያልተደረገ ቁጥር ነ አዳምጪኝ ኤደን። አንቺ ስታውሪ ነይ አፌን ዘግቼ ቁጭ ብዬ ነበር። ሴቭ ያላረኩት ቁጥር ሲደወልብኝ አይጠራም። ለምን ለምን መሰለሽ? ፕራይቬሲ ላይ ሴቭ ያልተደረገ ቁጥር ይሰማል። አዎ ይሰማል። እሺ፣ በመጀመሪያ የምታስታውሱ ከሆነ ከሶስት ሳምንት ነው አንድ ወሮ ኖታ ጉዳዩ እዚህ ቤት ረመዳን ላይ በማታ ከተነጋገረን አንድ ወር ብለን እንያዘው። ከአንድ ወር በፊት ኤደን ቻፒን መተት እንዳደረገባት ጠንቋይ ቤት እንደሚሄድ ምናምን ብላ ነበር። ያንንም ለህዝቡ ሄዶ ዘብር ገብርኤል እንዲምልልኝ ይፈልጋለሁ ብላ ጠይቃ ነበረ። በእሷ ጥያቄ መሰረትም እሱ ዘብር ገብርኤል ሄዶ አብሯት ምሎላት ተመልሶ መጥቷል። ከመሀላው በኋላ እንገናኛለን ብለን ቃል ተገባብተን ነበር። ያው ኤደንም መጥታለች ቃሏን አክብራ። ይቅርታ ለተጠይቀው ማለት ነው። ሄዶ ከማለልኝ ይቅርታ ጠይቀዋለሁ ህዝብ በፊት ብላ ቃል ገብታለች። አሁን ቃሏን ትፈጽማለች ማለት ነው። እናመሰግናለን። ኤደን ነው ቅርታ አርግልኝ። ስምን ስላነሳው የዛን እዛም ይቅርታ አብያዋለሁ። ወረዲ በአባቶች ፊት ለምድሩ የምድሩ ዳኛ ለዚህ ይቅርታ አርግልኝ። የሰማዩን ደግሞ ከገብርኤል ነው የምጠብቀው። አመሰግናለሁ። ይቅርታ አድርግልኝ። መተክ ስለማልክልኝ በጣም አመሰግናለሁ። ልክነኛ ሄደክ ስለማልክልኝ በጣም አመሰግናለሁ። እውነቱም ከገብርኤል ከገብርኤል ይጠብቃሉ። ስምን ስላነሳው ግን ይቅርታ። አባቶቹም ቶሎ አደለም ተረጋግተሽ ነው ብሎኛል። የሰማዩን ከገብርኤል ይጠብቃሉ። ለምድሩ ይኸው ቤትሽ ላይ ቃል ስለገባውልሽ ይቅርታ ብሎሽ ይኸው ይቅርታ። እሺ በይቅርታዋ እንደዚህ ነው ይቅርታ? የምትፈልገው ደስተኛ ነህ በይቅርታ? አዎ። እኔ አቡዬ እንዴት ነሽ? ሰላም። እንኳን ደህና መጣ። በጣም አመሰግናለሁ። በመጀመሪያ ግን የምፈልገው እንደዚህ አልነበርም። ምክንያቱም የገቡትና የእንትን ያሉት ለማጥፋት ለመናገር ሲሆን ሁለት ሆነው በስነ ስርዓት በትክክል አክብረውን ይገቡታል። አሁንም ይሄንን ፕሮግራም በስነ ስርዓት ገብተው ሁለቱም እህታማቶች ቆመው እኔም የምናገረው ነገር ስላለኝ በስነ ስርዓት እንድንነጋገር ነው የምፈልገው። ገብቶሻ? አንድ ሰው እኔ ነኝ የምሄደው፣ እኔ ነኝ የሄድኩትኝ፣ እኔ ነኝ ያልኩትኝ። ልጨርስ። ኦኬ፣ ብጨርሰው። ምን አልሽኝ? ምን አልሽኝ ሀቡ? ምን አልሽኝ? አሁን ምን አልሽኝ? አንቺን ነው የምፈልግሽ እህትሽ አይደለም አልሽኝ። እሱ አይመለከታትም እኔ ነኝ ገብርኤልን የማምነው። አዎ ገብርኤልንም ያልኩት ደግሞ ያውቃል። ገብርኤልን ያልኩት እራሴ ነኝ። ገብርኤልን የማምነው እኔ ነኝ። እኔ ነኝ አዲስ አበባ ያለሁት፣ የሚመለከታ ታሪክ ነው። እኔ ነኝ እህቴን ሀቅ የጠየኩትኝ። ይቅርታ ነው የሚጠይቀው እሷ የሚመለከታ ነገር ነው። ገና ለገና አሁን ይቅርታ ቁጥሩአያሽ ነው አቡ ነ እሷ ሴትና ትድል ስጣት መጀመሪያ እሷ ታውራ። እሺ አንቺ በስነ ስርዓት ነገራ። እሷ ለሁለት ነው ያሉኝ ያሉ ስጠይቅ ነው የሄድኩት። ገብርኤል ብዬ የጠራሁት እኔና እኔ ነኝ ሪካርዶ ማለት ገብርኤል ይሄድልኝ፣ ዘብር ገብርኤል ዘብር ገብርኤል ሄደ ማል ያልሽ፣ ዘብር ገብርኤል ሄዶ ይማልልኝ፣ የተማማል ነው እኔና እሱ ነን አይደለ? ቀድሞ መጣ፣ እዛ መጣሁኝ ይቅርታ ጠየቅኩትም። በተረፈ ኢቭን እኮ አሁን ይቅርታ ኩስ ጠይቆ ሀቡ ይቅርታ፣ ለአንቺ ክብር ለቤተሰቦቹ እንጂ። ነገርኩሽ እኮ እኛ እንትን አደለም ሄድ ነው ነግሬሻለሁ። አሁን ባጭሩ እዛ አደለም ሄድ ነው ብዬ ሻለሁ፣ ግን ሁለቱም መጥቶ ሄድኩኝ፣ የሄድኩት እኔ ነኝ። ዘብር ገብርኤል ይጠራልኝ አልኩት። ራሴ ነኝ ጠይራኝ መጣሁኝ። ጠራሽኝ መጣሁኝ። ኦኬ፣ ይቅርታ አልኩ። እናምንበት አለው ይሄ አንቺ ነሽ ዲልም ካን ከኔ ጋርም ስናወራ ዲል ስናረጋ የነበረው እኔና አንቺ ነን። ዘብር ገብርኤል ሄዶ የሚማልልኝ ያልሺው አንቺ ነሽ። ስለዚህ ቅርታ ምጠይቅ ያለበች አንቺ ነሽ ብዬሽ ይህንን እኔ ማምናለሁ። ግን ቅርታ ስትጠይቂ ግን ከዚህ በላይ ካርዱ ማውጣት ይችላለሁ። ከዚህ በፊት ያልሺው ዘብር ገብርኤል አብሮኝ ከሄደ እዛ ቦታ ደፍሮ እሱ አብሮኝ ሄዶ ከማለ እኔ መጥቼ ህዝብ ፊት ቅርታ ጠይቋለሁ ስትይ የፍርድ የሰማዩን ከፈጣሪ ምናምን የሚለውን አልጨመርሽም ነበር። አሁን ግን አሁን አባቶች ስሚ ሀቡ ሀቡ ሲሄድ እንደዚህ ማን ደማመጣ አንቺ ማውራት ካለባት አጆሪ ሻማውራ ካለበት እሷ ታውራ። በተራና አቡ ሄልኩኝ ማረፍ እያወራሁት ነው። እሷን ነው ማውራት። አቡ ሄልኩኝ ታየፉ ሱታይ አባቶች እንደዚህ እንደዚህ እንደዚህ ነው ስል ምንድን ነው ፍርድ፣ እኮ የመጣሽ እኮ እዚህ አይደለም ፍርድ ቀስ ተብሎ ነው እንጂ በአንድ አይደለም ተባልኩ። እሺ አልኩት። መጥቼ ግን አንቺ ከመመስከር ስላለብኝ በሰው ስለሆንኩኝ ቃል ስለገባሁ አንቺ ጋር ለመሰክር መጣሁ እንጂ እዚህ ላይ ይቅርታ የምትጠይቅ መጠየቅ ያለባትና መጠየቅ እዚህ ጋር እንድትጠይቅ የተፈለገበት ምክንያት እዚህ ላይ መታ ነው አይደለ? ፍርድም ምንም የፈለገችው እዚህ ላይ ስለሆነ ነው። ፍርድ እዚህ ላይ ባትፈልግ ኖሮ ፍርድ እዚህ ላይ ባትፈልግ ኖሮ እንደዚህኛው በአባቶች በስነስርዓት እዛም ሄዳ አሁን አንቺ ጋር መታ አንቺ እንዲህ እንዳለች እዛ ሄዳ እኔ ማስጠራት ትችል ነበር አይደለ? ስለዚህ እዛ ኢቨን፣ እዛ ቦታ ላይ እንደዚህ መልስ ምናምን አይቆይም። ሲጀምር እንደዚህ አይነት የሰራ ሰው እዛ ደጅ አይረግጡም። በጣም ሩቅ ሩቅ ቦታ ነው። በጣም ከባድ ቦታ ነው። በጣም እኔ ክርስቲያን ስለሆንኩ በደንብ አውቀዋለሁ። በጣም ከባድ ቦታ ነው። ገባሽ? እንደዚህ አይነት ሰው እዚህ ቦታ ላይ አይረግጥም። ይሄን የሰራ ሰው እዚህ ቦታ ላይ ደፍሮም አይረግጥም። ሰምተዋለች። ከዚህ በፊት እዛ ቦታ አንዲት ልጅ ልትምል መጣ፣ ምላ ከዛ ነው ሬሷ የተመለሰው። ለሁለታችን ነው አባቶች የነገሩን። እንደ ሳምንት ሰርጓ ሆና እዛው ምላ እዛው በንጋታው ነው ሬሷ የተመለሰው። ያንዲት ልጅ ታሪክ አባቶች ሲነግሩን ማለት ነው በውሸት ምላ ማለት ነው፣ እዛ ስለ እግዚአብሔር። አሁንም ፍርድ እግዚአብሔር ነው። እግዚአብሔር እኔን ደስ ለቤቱ በአዛብ ሲጠራኝ በዚህ መንገድ ጠርቶኛል። እኔ እኔ ያደግኩበት ቤት ነው። ምንም ለኔ ትልቅ ነገር አይደለም። ኤኒዌይ እዚህ ጋር ወታ ይቅርታ እንጠይቅበት የፈለኩት እዚህ ጋር ስለሆነ ነው፣ ክሱ እንጂ ለአቢባ እንደዚህ እንደዚህ አርጋሉ እንደዚህ እንደዚህ ብዬ እኮ ለአንቺ ነግሬ መዝጋት አቅቶኝ አይደለም። እዚህ ጋር ቆሜ እንደዚህ አረጋሉ እንደዚህ አረጋሉ ስላለች እዚህ ጋር ቆማ እዚህ ጋር ቆማ ስትከስ እንደዛ በልበ ሙሉነት ስትከስ በነበረበት አንግል በነበረበት ሚዛን በስነ ስርዓት ቆማ እኔ የእሷን ይቅርታ አይደለም የምፈልገው የህዝቡን ነው እኔ እሷ ይቅርታ አለችኝ አላለችኝ ምንም የሚጨምርልኝ ነገር የለም። ጭንጣ የህዝቡን ግን መልስ ፊልባክ ስለምፈልገው ነው። ገባሽ። ሰው ዘንድ ያለውን ነገር ስለምፈልገው ነው እንጂ የእሷ ይቅርታ እዛም አባቶች አስጎንብሰው ይቅርታ አስጠይቀዋታል። ግን ያንን ይቅርታ አለም የምፈልገው የአባቶቹ ለእኔ በቂ ነው። ገባሽ። ይሰማል አርላዊ የማውራው? አዎ ይሰማል፣ በደንብ ይሰማል። እና የምፈልገው እዚህ ጋ የእሷን ይቅርታ የምፈልገው ለእኔ ሳይሆን ለህዝብ ነው ይቅርታ ካለች በኋላ ደግሞ አንድ እድል ትሰጭኝና እንደዚህ ማውራት የሚፈልገው ነገር አለ። አሁን እድሉ ላይ ኤደን እንስጣት። ኤደን አቡ ይቅርታ ጠይቃለሁ፣ የሄድኩበት ይቅርታ ብዬሻለሁ፣ ነግሬሻለሁ፣ እዛም ቪዲዮ ልክልሻለሁ ብዬሻለሁ፣ አመሰግናለሁ። በጣም ይቅርታ አድርግልኝ ብዬሽ ከተረፈ ግን ሌላ ጥያቄና መልስ የምመላለስበት እንትን አይደል የመጣ ነው። ይቅርታ ልንል ነው። ለአንቺ ጥያቄና መልስ ሳይሆን ንግግር ነው መናገር የፈለገው አንቺ። ይቅርታ እጠይቅልኝ። ይቅርታ እኮ ምንድን ነው የምለው? ምና ባት እንትን ታቃለ ፍርድ ቤት ነ አደለ ዳኛ ነኝ። ምድራዊ ዳኛ ነኝ። ስለዚህ እየዳኘው ነበረ። ዳኛ ነኝ፣ ዶክተር ነኝ፣ አምባሳደር ነኝ። በጣም ብዙ ላፊነት ያለብኝ እኔ ሀገር ነው መራውሀገር ህዝብ እኮኖ እየመራ ያለሁት ስለዚህ ዩ ንደርስታን ሲንዩሃ ንደርስታን ሲሽን ማለት የኔን ሁኔታ የኔን ላፊነት ከባድነት መረዳት አለብ አተ አክም አለው በዚህ ጋር እዳኛለሁ። በዚህ ጋር ፍርድ ቤት ነው፣ እኔ ቤት ሐኪም ቤት ነው። እርዳታ እሰበስባለሁ። ስንት ነገር ነው፣ ሁለገብ እኮ ነኝ እኔ። ስፖርት አሰራለሁ። ሴቶችን ዳይት እናደርጋለን አንድ ላይ ታውቃለህ። እኔ ፓስታ፣ ሩዝ፣ እንጀራ የሚባል ምግብ እንዳቆምኩኝ ይሄን ብቻ እንደምመገብ ታውቃለህ። ቪጂቴሪያን ነኛለሁ። እንዳንተ ስጋ በልን አይደለሁም። ስጋ ትቻለሁ። ቦርጫችሁም ጀርባችሁ እኔ ነኝ። እንዳት ነው የምፈራው እ አሁን አካሄድሽ እንደዛ ይመስል። አንቺ ብናትሽ በእናትሽ አታርፍጅብኝ። እኔ ኔትወርክ አይሰራም ኢትዮጵያ ውስጥ ከመሸ እንደተነጋገር ነው እንደተነጋገር ነው። ኮርዳያችሁ ነኝ እንዳትል ነው የምፈራው። ቦርጭክን አጥፋ። የምሬ ነው አንተ ልጅ። ቦርጭክ በጣም እያደገ ነው። ቦርጭክን አጥፋ። የመርሽ ነው ይሄ ይሄ ስቆም የለም እኮ እኔ እኮ ችግሩ እኮ እሱ ነው። ቁጭ ስላው እኮ እንዲህ ፍርጥ ብሎ የሚመጣው እንጂ በጣም ቁመት ስላለህ እኮ ነው ስትቆም የማያስታውቀው። ለዚህ እኮ ነው እኮ እኔ ሞቲቬት ያለንኩት። ስቆም የለም ቁጭ ስላው እንደዚህ በቃ ፊኛ ሚያክል ነው እኮ። ስለዚህ ስፖርት መስራት አለብክ እያልኩ ነው። ስፖርት ስራ። ስፖርት ለጤንነት ነው። ቶሎ አካል ኢትዮጵያ ውስጥ ጥሩ ጂም ማን ነው እስኪ ንገሩኝና፣ እጀምራለሁ እኔ። ቤት ውስጥ ነው የጂም ማሽኖችን ገዝቼ ቤት ውስጥ ነው እየሰራው ያለው። ባለፈው የሆነ ፍሬንድ እንደዚሁ ላይቭ ላይ እየበላ ማለት ነው፣ ወደ ስድስት ቀን ሸርተቴ በሸርተቴ ይሆናል የምትጎርሺውን አስቢው። ገና ስንት ምቀኛ ነው ያለሽ? የምትጎርሺውን አብሮ እየጎረሰ ምናምን የፈጣኝ አምላክ ሄዶ የምቀኛዬን ዓይን ይደፍንልኛል። የፈጣኝ ቢያንስ ቢያንስ ምንም እንኳን ባትሆኝ ሸርተቴ በሸርተቴ ያደርግ። እንደ ሀሳብ ልገርበት አይሰራም። ምን ልጁ እኮ አያምንበትም ነበር፣ እኮ አያምንበትም። ከዛ በኋላ ሸርተቴ በሸርተቴ ከሆነ በኋላ ግን አምኖ አሁን እየኖረ ነው። እኔ አልሰራም ስለማላምን በእንደዚህ አይነት ነገር አልፈራም። ቅንጣት ታህል አልፈራም። አረ አንቺ ብረት የሚያቀልጥ አይና ያለው ይቅርብሽ በእናትሽ። እሺ እንጀምር፣ እንጀምር። ጋይስ ታፕ ታፕ። ጋይስ እንደተነጋገርነው እሺ፣ በእናታችን ዛሬ አሳልፋችሁ እንዳትሰጡኝ ለጠላቴ ምሳዬን። እንኳን በስመ ሳት አል ብለውም ከጠላቴ ጋር እንዴት ነው የምገጥመው? ቤተሰብ አደራሁኝ። ጋይስ ሬዲ። ጀምሪ በቃ፣ ኔትወርክ ሳይጠፋ ምንድነው? ከአብዴት ነው ይሄ ነገር ግን ሂድበት ያ አብዴት ሆኗል። ምንድነው ያደረገው አንተ ሰውዬ?